ተመለስኩ ማለት ነው ወደ የመን ሰላም ያስገባ ተነስተዋል። እንግዲህ የመን ከወረድኩኝ በኋላ ያለኝን ሁኔታ ቀርጽላቸዋለሁ። ከኢትዮጵያ ተመልሼ ወደ የመን ልሄድ ነው ማለት ነው። ወደ የምን ልመለስ ነው፣ ምክንያቱም በቃ እዚህ ሰለቸኝ። ሁሉም ነገር አስጠላይ በቃ ማለት እዛም እዚህም እየተሯሯጡ መኖር ሰለችኝ አንድ ቦታ ቁጭ አላልኩም፣ ወይ ቤት ተከራይቼ እንደፈለግኩኝ አልኖርኩም። በቃ ማለት አልተመቻቸልኝም ምናምን፣ እና ያው የሚያግዜ ሰው ጠስቶ አይደለም፣ ግን የሰው ፊት ማየትም አልፈልግም። አንዳንድ የሰው ፊት ከማየት እጅግ ርያላችሁ ሰርታችሁ መኖርን የመሰለ የለም ማለት ነው እና እንግዲህ በጣም የሰው ፊት ከማየት ችግር እያላችሁ ሰርታችሁ መኖር የለም። ሱመያ መልስ የዛሬው ማንም ማንም ያልጠበቀው ነው ብዬ አምናለሁ። ሀቂቃ እኔ በግሌ አልጠበኩም። እውነት ለመናገር የሱመያ መልስ ትላንትና ሰኢድ በለቀቀው ቪዲዮ ዙሪያ ምን አይነት ምላሽ ትሰጥ ይሆን ብዬ በተስፋ ብጠብቅም እንዳይና እንደዚህ አይነት ምላሽ ግን በጭራሽ አልጠበቅኩም። ጋይስ እናንተስ፣ አሰላሙ አሌይኩም ወራህመቱላህ ወበረካቱ ውድና የተከበራችሁ ፋሚሊዎች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። በእያላችሁበት ሰላማችሁ ይብዛልኝ። እንዲሁም ክርስቲያን ቤተሰቦች ሰላም ሰላም ሰላም ብያለው። በእያላችሁበት የዓለም ዳርቻ ፈጣሪ ጠብቃችሁ እያልኩኝ እንግዲህ ዛሬ በሌላ ቪዲዮ ተመልሻለሁ። እንግዲህ ሱመያ ምን ትል ይሆን እያልኩኝ ትላንትና ሰኢድ ቪዲዮ ከለቀቀ በኋላ የሱመያ መልስ ምን ይሆን እያልኩኝ እኔ በጉጉት ነበር ስጠብቅ የነበረው። እውነት ለመናገር ዛሬ ግን ሱመያ የለቀቀችው ቪዲዮ ጭራሽ ያልገመትኩት ነው፣ ጭራሽ ጭራሽ ያልገመትኩት ነገር ነው። አልሙሆ የሚሷ ደህና መሆን ነው። ቤትም ሆነች የትም እሷ ሰላም ሆና ማየት ነው ነው የሚፈልገው። ከፍቷት ማየት አልፈልግም፣ እንዳንድ ሴት እንዳንድ የልጅ እናት የልጆች እናት ሆና ከፍታት ማየት አልፈልግም። ሀቂቃ ማለት ነው። በጣም ተንገላታች፣ በጣም ማለት ነው። ባልታሰበ መልኩ ትዳር ተበትኑ፣ በጣም ተንገላታች። እንግዲህ ዛሬ ሱመያ የት ነኝ እያለች እንደሆነ ቪዲዮን ያያችሁ ካላችሁ አይታችሁታል። የመን ተመልሻለሁ ብላ ጠያራም ላይ ሆና ይቀረጸችዋለ። እንደገና ከዚህ በፊት ቪዲዮ ስትሰራ የሆነ የቀረጸችው ቤት ነበረ፣ መጋረጃው ምኑ ኩሽ ነው ራሱ ነው። እውነት ሄዳ ነው? የመን ሄዳ ነው ሱመያ? ሙሉ ለሙሉ ባላምንም ግማሽ ላይ ነኝ። እውነት ለመናገር እኔ የመን ተመልሳ ትሄዳለች ብዬ አልጠበቅኩም። ለማውጣት ብዙ ጥረት ስታረግ ነበር እና ተመልሳ እዛው ትሄዳለች ብዬ አልጠበቅኩም። አንዴ ከወጣች በኋላ ምናልባት እኔ የጠበቅኩት ወደ ዱባይ ምናምን፣ ሌሎች ሀገሮች ላይ ዱባይ በጣም እጠብቅ ነበር። ሀቂቃ ማለት ነው ዱባይ ትሄዳለች ብዬ እጠብቅ ነበር። ያው ከሰይድም ጋር የማትገናኝ ከሆነ ልጆቿን ይዛ ወደ ዱባይ ትሄዳለች ብዬ የምጠብቀው ሀገር ያ ነበር እንጂ ተመልሳ የመን ላይ ትሄዳለች ብዬ አልጠበቅኩም ነበር። ነገር ግን የመን ገብቻለው፣ እያለች ነው። በቃ ሰለቸኝ፣ እየሸሹ መኖር፣ አንድ ቦታ ላይ ተረጋግቼ መኖር አልቻልኩም። ስለዚህ ተመልሼ ወደ የመን ሄጃለሁ የመን የመወደው ሀገር ስለሆነ እዛው ተመልሻለሁ እያለች ነው። እንግዲህ ውድ ቤተሰቦቼ፣ እንጃ ብቻ ለእሷ ከተመቻት የትም ትኑር፣ የሚመቻት ቦታ ላይ። ነገር ግን እኔ የመንን አልጠበቅኩም። እስኪ ቪዲዮዎችን እያየን አህሌን፣ እንዴት ናችሁ ገና ናችሁ? ሰላም ባቸው፣ ጀሙር ገና ከኢትዮጵያ ከመምጣቴ እንግዲህ ቤቱን ዝርክርክ አደረግኩት? ሹፉ፣ ሹፉ ከኢትዮጵያ ወደ የመን ገብቻለሁኝ። የመን አደን፣ ያው በረራ ያለው አደን ስለሆነ ማለት ነው። ቀጥታ ከኢትዮጵያ ወደ አደን ነው የምትመጡት። እና ቀጥታ መጥቻለሁኝ ማለት ነው እንግዲህ እንደምታዩት። ከሰና ስመጣ የአገር ኮተ ሰብስቤ ፍዳዬን ስላየውኝ በአሁኑ ስመጣ ልጆችንና ይህችን አንድ ሻንጣ ጥልጥል በቃ እንዲህ ምንም እንትን የሌለበት በቃ መኪና ባስ ላይ እንዲህ ይጭኑላችኋል። በቃ ምንም ግልግል ቷን ነው ግን ሱመያ ወላሂ የምሬን እኮ ነው ጋይስ የምሯን ነው። እንጃ ብቻ እና ሰኢድ ተማርሮ ሲናገር ነበር። መገናኘት እፈልጋለሁ፣ በቃ በሁሉ ነገር አንቺ አሸንፈሽኛል። አዩንም አየኋት ለየኋት የምትሆነኝ አይደለችም። ፍታት ካልሽኝ ፈታለሁ። መስፈርትሽን አስቀምጭ ልኝ መልስሽን እጠብቃለሁ ብሎ ቪዲዮ ለቆ ነበር። ግን መቼም አጠብቁኝ እኔ አልመለስም መቼም ወደ ጭራሽ ወደ የመን ሄጃለሁ እያለች ነው። እኔእንጃ በቃ እኔ ያላመንኩም ግራን የተጋባሁት ጋይስ ግራን የተጋባሁት ግን ማለቴ ልጆችሽ ልጆች አሁን ለትምህርት እየደረሰች ነው ትልቀኛዋም ቢያንስ መዋላ ህጻናት ምናምን የመግቢያ መግቢያ ሰዓት ነው የመን ላይ መማር ይችላሉ። ይመማር ማለት አሁን ከኢትዮጵያ ወታ በቃ ኢትዮጵያ ላይ መኖር አልቻልኩም ብለ ወደ የመን ከተመለሰች እንዴት ለማስቀጠል አስባ ነው የሚለው ለኔ ጥያቄ ይፈጥራል። የመል ኢትዮጵያ ላይ እንዳሰባችሁት አይደለም። ኑሮ ይከብዳል። በቃ አያልቅም፣ ያላችሁት ብር ራሱ በአንዴ ነው የሚጠፋው። እና እያለች እያለቀሰች ሁሉ አዝና ምናምን ነው ስታወራ የነበረው። እኔ ወላሂ እንደው አያንቱ በቃ የስራሽን ይህ ይሄ ሱመያ ላይ እያየን ያለ ነው ታሪክ አንቺ ላይ ማየት እፈልጋለሁ። ሀቂቃ ማለት ነው በቃ አንቺ ላይ ምክንያቱም አንድ ሰው በሰው ላይ ያደረሰው ነገር ደርሶበት ካላየው ምንም መስሎ አይታየውም። እና በሱመያ ላይ ይሄ ሁሉ በሷ ምክንያት ነው በሱማያ ላይ የደረሰው ታሪክ በቃ በሷ ላይ ደርሶ እንድታየው እፈልጋለሁ። ሀቂቃ ማለት ነው እና ሱመያ አላህ ይጠብቅሽ። እኔ እንዴት አስበሽ እንደሆነ ባላቅም እንዳልኳችሁ እኔ ዱባይ በጣም ነው የጠበቅኩት። ዱባይ ጠበቅ ያለው ኢትዮጵያ ላይ ማትኖር ከሆነ ከሰይድም ጋር ምንም በቃ ወስና ማትገናኝ ከሆነ ወደ ዱባይ ብትሄድ ብዬ ሁሉ አስብ ነበር። ያው ዱባይ ላይ ነፃነት አለው ምናምን ይላሉ ሀቂቃ ለመስራትም ለምንም ጥሩ ነው ሲሉ ስለምሰማ ትሄዳለች ብዬ የጠበቅኩት ሀገር ዱባይ ነው። እሷ ግን እንግዲህ ቪዲዮ ላይ እንዳሳየችን ከሆነ የመን ያው በፊት ወደ ኢትዮጵያ ገባሁ ሳትል አደል ላይ የቀረጸችው ቤት ነው፣ ኩሽናውም ምኑ አልሞየም። እንግዲህ አላሁ አለም፣ እኔ ሙሉ ለሙሉም አላመንኩም። አዎ ኢትዮጵያ ላይ ይከብዳል ኑሮ፣ ግን በዚህ ልክ አልጠበቅኩም። ጋይስ፣ እናንተ ምን ጠብቃችሁ ነበር? ይሄን ጠብቃችሁ ነበር ወይ የሚለው ለእናንተ ነው ጥያቄ ማለት ነው። እና የኒው ድራይክ ፋሽን ሙሄም እንዲ ከፋሽኔ አልፈልግም። እንደ አንድ ተመልካች እንደ አንድ ወዳጅ ከፉሽን አልወድም። ተደስተሽ ማየት ነው ፈልገው። ነገር ግን አሁን እሱ ያለችው የሰው እጅ ከምጠብቅ አረብ ቤት ገብቼ ልጆችን ይዤ ብሰራ ይሻለኛል ያለችው ነገር እንዴት ሊሆን ይችላል? ሁለት ልጆች ዞ አረብ ቤት መስራት እንዴት ሊሆን ይችላል የሚለው ነው ጥያቄ ፈጥሮብኛል። ሀቂቃ ማለት ነው ጋይስ እንግዲህ ያው እያየን አይደለ ወደፊት ሁሉንም ነገር አብረን የምናየው ይሆናል። ነገር ግን ያው ኢትዮጵያ ላይ አሁን ባለው የኑሮ ሁኔታ ይከብዳል። ሀቂቃ ግን እኔ ያው ጠንክ ራዛው ላይ ዩቱብም እየሰራች ስለሆነ ጠንክ ራዛው ትኖራለች የሚል ሀሳብም ነበረኝ። ካልሆንም ደግሞ ተመልሰው ወደ የመን ሳይሆን ወደ ዱባይ ነው የጠበቅኩት እንጂ እንደዚህ ያልጠበቅኩም ነበረ ማለት ነው። ውድ ቤተሰቦቼ እንግዲህ አያንቱ መቼም ሱመያ የመን ነኝ ካለች ሰኢድ ተንስቶ የመን መሄዱ አይቀርም፣ ተንስቶ የመን መሄዱ አይቀርም። መቼም ጽናቱን ይስጥሽ። በቃ ወደሽ የገባሽበት ነገር ነው። አንችም መቼም ሰላምሽን አታገኝ፣ እውነት ለመናገር አያንቱ መቼም ሰላሟን አታገኝም፣ እውነት ለመናገር በስጋት እየኖረች ዛሬ ጥሎኝ ሄደ፣ ነገ ጥሎኛል ሄደ እያለች ስለሆነ ለሰው ኸይር ስለማታስብ ለእሷም ሰላም አግኝታ መኖር አይችልም። ያው እንትና ዑመርም የለቀቀውን ቪዲዮ ካያችሁ መተት ማሰርታባትን አሰርታበት ነው እያለች እንግዲህ የገዛ ጓደኛዋ እያወራች እንደነበረ ቪዲዮ አይቻለሁ። አላሂ ሁነው ነው ነው ማለት መተት ከሆነም አላሂ ነው አልሙሄም ሙሂም፣ ንግስቷ ሱመያ አላህ ይጠብቅሽ፣ የትም ሆነ የትም የትም ሆነ የትም፣ አንቺ ደስተኛ ሆነሽ ማየት ነው የምንፈልገው፣ ከጎንሽ ነን። አቂቃ ማለት ነው። አላህ ይጠብቅሽ፣ ሰላምሽን ያብዛው፣ ልጆችሽንም አንቺንም ከክፉ ነገር ፈጣሪ ጠብቃችሁ። መቼም ቢሆን ሰኢድ ተረጋግቶ እንደማይቀመጥ ነው የሚሰማኝ። ያው ይዝታል፣ ካልመጣሽ በቃ ወስኛለሁ ምናምን ይላል እንጂ እኔ ግን የሚሰማኝ ነገር መቼም ተረጋግቶ መቀመጥ እንደማይችል ነው ሱመያን እስካላገኘ ድረስ የሚሰማኝ ያ ማለት ደግሞ አያንቱም ሰላም አታገኝም ማለት ነው አደል ጋይስ አልሙሄም ፈጣሪ ኸይሩን ነገር ይምረጥላቸው እንግዲህ ሰኢድ መልስ ስጠብቅ ወደ የመን ጉዞ አናርጋለች ሱመያ ምን ተሰማችሁ ምን ስጠብቃችሁ ነበር ውድ ተመልካቾቼ ሀሳብ ስቴታችሁን ኮሜንታችሁን ኮሜንት ላይ ያስቀምጡልኝ ለሱመያ ለንግስቷ መልካም ምኞታችሁን ተመኙላት፣ አላህ ይጠብቃት። የዛሬው ቪዲዮ ይሄን ይመስላል። ውድ ቤተሰቦቼ በሌላ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላማችሁ ይብዛልኝ። እወዳችኋለሁ፣ አከብሯችኋለሁ። መልካም ቆይታ